ወገብ ቀበቷችን ወይም መቀነታችን የሚያርፍበት የሰውነታችን ክፍል ሲሆን በዚህ ላይ የሚከሰት ህመም የወገብ ህመም ይባላል። በወገብ አካባቢ በሚገኙ ጡንቻዎች፣ የነርቭ ስሮች፣ የአከርካሪ አጥንቶች፣ የጎን አጥንቶችና ጅማቶች ለሚደርስ ጉዳት የወገብ ህመም ነው። በተጨማሪም በአንዳንድ የውስጥ ህመሞችና ከጭንቀት ጋር ተያይዘው የሚከሰቱ ሲሆን በአሁኑ ሰዓት የአብዛኛው ህብረተሰብ ችግር እየሆነ እየመጣ ነው። አሁን አሁን የወገብ ህመም አጋጥሟቸው የህክምና ተቋማትን የሚገኙ ወጣቶች እየተበራከቱ ነው። በተለይ በማደግ ላይ ባሉ ሀገራት ለወገብ ህመም የሚጋለጡ ወጣቶች ቁጥርም ከጊዜ ወደ ጊዜ እየጨመረ መምጣ ጥናቶች ያመለክታሉ። ይሄ ጉዳት ጊዜያዊ ወይም ዘለቅታዊ ሊሆን ይችላል። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ወገብ ህመም መነሻ ምክንያቶችና መፍትሄውን በተመለከተ ከባለሙያ ጋር ቆይታ አድርገናል። በጉዳዩ ላይ ሙያዊ ማብራሪያ የሰጡን በረዳ ተልዝኬር የፊዚዮቴራፒስት ባለሙያ አቶ ተቼ ችሎ ናቸው። የዲስክ መንሸራተትና መጎዳት የአከርካሪ አጥንት አንዱ በአንዱ ላይ መደራረቢያ ክፍል መኩሰልና መድረቅ ረዘም ላለ ጊዜ በመቆምና በመቀመጥ የሚፈጠር ከነርቭ መጨፍለጋ ተያይዞ የሚነሳ ህመም እንደ መንስኤ የሚነሳ መሆኑን ባለሙያው ይገልጻሉ። የጀርባ ህመም መንስያቸው ብዙ ነው የሚሆኑት። ጀርባ ውስጥ ያለው ነገር ብዙ ስለሆነ በዛ መንስያቸውን በዛ ልክ ነው ብዙ የሚሆኑት። ከአጠንት ሊሆን ይችላል፣ ከጡንቻ ሊሆን ይችላል፣ ከነርቭ ሊሆን ይችላል፣ ከተንደን ሊጋመንት የሚባሉት እዛ ውስጥ ያሉት ሌሎች ነገሮች ሊሆን ይችላል። ስለዚህ መንስያቸውን በዛ በክል በብዛት ነው የሚሆኑት። ከዲስክ ሊሆን ይችላል። በዛ ብዙ ነው የሚሆኑት መንስያቸው። በአንደኛ ደረጃ የምጠቀሰው በአደጋ ሊሆን ይችላል። አደጋ ሲፈጠር ጊዜ እዛ ጀርባችን ላይ ያለው የሰውነት ክፍል ላይ ጉዳት ሊደርስበት ይችላል። በዛ ደግሞ የጀርባ ህመም ሊያስከትል ይችላል። ከዛ ውጭ ያለው ደግሞ እዛ ያለው በተለያየ ስትራክቸሮች ስላለው በነዛ ላይ በሚመጡት ተደጋጋሚ ፕሬጅር ወይ ደግሞ ጫና የጀርባ ህመም ሊያመጣ ይችላል። አጠቃቀማችን የጀርባችን የምንጠቀምበት ወይ የጀርባ ህመም ሊያስከትል ይችላል። ፖስቸሩ ወይ ደግሞ ቁመናችን የጠበቀ ካልሆነ፣ የጀርባችን ጥንቃቄ ማናረግ ከሆነ የጀርባ ህመም ሊያስከትሉ ይችላሉ። እዛ ላይ ጫና ስለሚበዛ የሰውነታችን ክብደት በብዛት የሚሸከሙ ጀርባ ስለሆነ ሊከሰት ይችላል። ያኖኖር ዘይቢያችንና የየለት ተግባራችን ለወገመ ለመጋለጣችን ከፍተኛውን ድርሻ ለ የሚሉት ባለሙያው ከምንተኛበት ፍራሽ አንስቶ እንቅስቃሴያችን ሁሉ የተስተካከለ መሆኑ ችግሩን አስቀድመ መከላከል የምንችልበት መንገድ ነው ይላሉ። ስንቀመጥ ምቹ የሆነ ወንበር ለንቀምጥ አለብን። በኛ ደረጃ ልክ የሆነ እንደየርዝመታችን የምንቀመጥበት ወንበርም ፈክት ያለ ሊያደረግ ስለምችል፣ ስንቆም እንደዛው ትክክለኛ አቋቋም መቆም ያለብን እንደዚህ ተጣማ የቆመ ሰው በዛው ልክ ነው ሚኒስትር የሚያደርገው እና የሚጎዳው ስንራመድም ረጅም ሰዓት መንገድ መራመድም እንደዚያው ህመም ሊያስከትል ይችላል። ስለዚህ በተቻለ አቆሙ ማለት አይቻልም፣ ግን መቀነስ። ሌላ ደግሞ አተኛኘትም ጭምር ምንተኛበት ፍራሽም ምቹ መሆን አለበት። ትንሽ ደረቅ ያለ መካከለኛ ትራስ ብንጠቀም ወደ ጎን ስንተኛ ደግሞ ጉልበት መሀል የሆነ ትራስ ነገር መክተት፣ በጀርባ ስንተኛ ደግሞ የሆነ ነገር ጀርባችን መሀል ትንሽ የሆነ ነገር ማድረግ ክፍተቱ እንዲሞላ በስትክክል እንዲሆን። ስለዚህ በብዛት ኮምፒውተር የሚጠቀም ሰው ይጠቃል። ሾፌሮቹ ይጠቃሉ፣ መንገጫገጭ ስላለ ለረጅም ሰዓት ስለሚቀመጡ በተቻለ መጠን ምቹ መሆን አለበት የሚቀመጡበት ወንበር። ኮምፒውተር የሚጠቀም ሰው ኮምፒውተሩ በአይን ሌቨል መሆን አለበት። ወደ ታች የማይጎነብስ መሆን ያለበትም፣ ወደ ላይ ቀና የሚያደርግ መሆን ያለበትም። ሌላ ደግሞ ክብደት ማንሳት፣ ክብደት ሲባል ጂም የሚሰራ ብቻ ሳይሆን የሆነ የምናነሳ ነገሮች አለ አይደለም። እሱም በትክክለኛው አሰራር ብንሰራ ነው የሚመከረው። ከበድ ያለ ነገር ጎንበስ ብለን ማንሳት ሳይሆን በርከከ ብለን ከጉልበታችን ትንሽ ነገር ማንሳት ነው የሚመከረው። እንደዚህ ነው መከላከል መቻሉ። ያደጋው እንግዲህ ፈልገው የሚከሰት ነገርም አይደለም። ስለዚህ አመጋገግም የምንበላው ምግብም ካልሲየም፣ ፎስፈረስ፣ ሚኔራሎች የበዛበት ምግብ ብንበላ፣ ሲጃራ ማጨስ፣ አልኮል መጠቀምን እዛ ላይ ጫና ስለሚፈጥሩ እነዛ ነገሮችን መቀነስ፣ በዚህ መከላከል ይቻላል። ለወገብ ህመም የሚሰጡት ሕክምናዎች ችግሩ እንደደረሰበት ክፍል፣ እንደ ሁኔታው ክብደት የሚለያዩ መሆናቸውን ባለሙያው ይናገራሉ። የጀርባ ስባል ብዙ ስትራክቸር ስላለ በዛ ልክ ነው ህክምናቸውም የተለያየ የሚሆነው። ግን በብዛት በብዛት የሚደረገው ከህ አጥንት የሚመጣ ከሆነ ያው አጥንት እንደገና እንዲገጥም ሪፔር እንዲያደርግ ማድረግ ነው። በኦርቶፔዲክስ የሚስተካከል ነገር ነው። ወደሞ በራሱም ሂል ያደርጋል የተሰበረ አጥንት ከሆነ ከዛ ውጭ ያለው ደግሞ የጡንቻ ሊሆን ይችላል። ጡንቻ የመሸማቀቅ በተለያየ ጉዳት ራፕቸር ወይ ደግሞ የሆነ ጉዳት ሲደርስበት ሊሆን ይችላል። እሱ ሞስት በራሱም ሂል የሚያደርግ ነገር ነው፣ ግን ርፍት ይፈልጋል። ከዛ የፊዚዮተራፒ ህክምና አለ። ከዛ ደግሞ ዲስክ አለ፣ በብዛት የሚከሰተው እሱ ስለሆነ፣ አጥንት መሀል ያለው የሆነ ዲስክ የአጥንቶቹ እንዳይፋፋቁ የሚረዳ ነገር እሱ አለ። እሱ ላይ የሚከሰት ደግሞ እሱ በጣም ከፍተኛ ከሆነ ህመሙ ወይ ደግሞ ጉዳቱ ከፍተኛ ከሆነ እስከ ሰርጀሪ ቀዶ ጥገና ሊያስገድ ይችላል። እዛ ግን የመጀመሪያ ኦፕሽን ፊዚዮተራፒ፣ ሌሎች መድኃኒቶች እና የአካል እንቅስቃሴና ኤርጎኖሚክ ተብሎ አቀማመጥ፣ አረማመድ፣ አተኛኘት፣ አቋቋም ጨምሮ የተስተካከለ መሆን እንዲሆን ምክር ነው። ስለዚህ እንደየ ታይፖ ነው ህክምናቸው ሆነ ለወገብ ህመም የሚሰጡ ህክምናዎች ተከታታይነት ያላቸውና ከጤና ተቋማት ውጭም በየለቱ ተግባራቸው የምንፈጽማቸው ቢሆኑም ብዙዎች ከህክምና በኋላ በባለሙያ የሚሰጣቸውን ምክር ስለማይተገብሩ ዘላቂ መፍትሄ ለማግኘት ይቸገራሉ ብለዋል። ብዙ ጊዜ ሰው ፊዚዮተራፒ ጋር በጀርባ ህመም ይመጣል። መጥተው ግን ፊዚዮተራፒ ለአንድ ሳምንት ለሁለት ሳምንት ይከታተሉና ትንሽ ይሻላቸዋል። ከዛ በኋላ ተመልሶ ያው የመከርናቸውን ነገር እንደዚያ ታደርጉ የተባለውን ነገር ወይ ደግሞ ቤታቸው ክብደት ቀንሱ፣ ስፖርት እንደዚ ማለት ስትሬችንግ ኤክሰርሳይዞችን ስሩ ሲባሉ ብዙም አይሰሩም እና ተመልሶ ሆኖም ይመጣል። ሰው ምን ይፈልጋል ያንን ነገር መቀጠልና ማስለመድ ይፈልጋል። እንደዚያ ቢያደርጉ። ሌላ ደግሞ ጥንቃቄ ማድረግ እንደመከላከሉ አይደለም የሚጠቅመው እንደሱም ከአሁኑ ቢያደርጉ ባይኔ አንድ ሰው ቆሞ ከአንገቱ ጎንበስ ብሎ በሚሰራበት ጊዜ በሁለት አከርካሪ አጥንቶቹ መካከል ወደ 270 ኪሎ ግራም ግፊት እንዳለው ጥናቶች ያጣቅሳሉ። ይህ በየቀኑ ማድረግ ደግሞ ከጊዜ ወደ ጊዜ የከፋ ጉዳት ያስከትላል። ብዙ ጊዜ ቀዶ ሕክምና ሐኪሞች በዚህ ሳቢያ ለሚከሰት የወገብ ህመም ሲጋለጡ ይስተዋላል። የሰውነት ክብደታችን መቆጣጠር ወሳኝ ነው። ይህን ማድረጋችን ከወገብ ብቻም ሳይሆን ከሌሎች በሽታዎችም ራሳችን ለመጠበቅ ያስችለናል። በሰውነታችን ላይ አንድ ኪሎ በጨመረን ቁጥር በእያንዳንዱ ኪሎ አንድ ጉልበታችን ላይ አራት ኪሎ ጫና ይፈጠራል የሚሉ ባለሙያዎች የሰውነታችንን ክብደት መቆጣጠር ቸል ልንለው እንደማይገባ ይመክራሉ።